ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ የትህትናና የልፋት ምሳሌ በሆነችው በአህያ ውርንጭላ ላይ ተቀምጦ ነበር። ይህ የሆነው ደግሞ በክርስትና እምነት ተከታዮች ዘንድ የሚጾመው ከአብይ ጾም ሳምንታት መካከል የመጨረሻው እሁድ በዕለተ ሆሳዕና ነው። የሆሳዕና በዓል በኢትዮጵያ ካቶሊካዊት ቤተ ክርስቲያንም በደማቁ ከሚከበሩ በዓላት መካከል አንዱ ነው። ምእመናን በዓሉን በተለያዩ ሃይማኖታዊ ይዘት ባላቸው ዝግጅቶች ያከብሩታል። በዘንባባ ነጣፊ የሚቀበሉት ያው ምዕመናኖች ናቸው። ምእመናን እኛ የመጨረሻ ጊዜያችን ወይም ከሞት የዳንንበት ተምሳሌት ለማድረግ ሕዝቡ በዛ መልኩ ነው እየተቀበለው ያለና የክርስቶስን ድካም በማስታወስ የመጨረሻ የህይወት ተስፋ እንዲሆን ለማወቅ የሚቻልበት ደረጃ ስለሆነ ነው ሕዝቡ በዛ መልኩ ነው የሚቀበለው። ታላቁ ንጉሳችን፣ ታላቁ ክርስቶስ ወደ እኛ የሚመጣበት ወደ ቤታችን፣ ወደ ህይወታችን የሚመጣበትን የምናመለከትበትን ደግሞ የአንድ ትስስር የምንፈጥርበት ነው አይሁዳውያን ንጉሳችን ብለው እንደተቀበሉት በማግስቱ ደግሞ ለብዙ ስቃይ ለብዙ መከራ እንዳደረጉት የሚታይበት ነውና ያንን ተምሳሌት ነው እኛም በዚህ በቤተ ክርስቲያናችን የምናደርገው። ክርስቶስ በአህያው ርንጭላ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ብዙ ሰዎች ደስታቸውን ለመግለጽ አንዳንዶቹ ልብሳቸውን በመንገዱ ላይ በማንጠፍ ሌሎቹ ደግሞ የደስታና የድል ምልክት የሆነውን የዘንባባ ዝንጣፊ በመሬቱ ላይ ይጎዘጉዙ ነበር። በኢትዮጵያ ካቶሊካዊት ቤተ ክርስቲያን አማኞች ዘንድም ይህንን ስርዓት በማድረግ እንደሚከበር የኢትዮጵያ ካቶሊካዊት ቤተ ክርስቲያን ካህናት ይናገራሉ። ሆሳዕና በዓልን ስናከብር ክርስቶስ በድል ወደ ኢየሩሳሌም መግባቱን ነው። ያን ጊዜ ዘንባባ እያነጠፉ ሻማቾን እያነጠፉ ተቀብሏል። እኛም በዛ መልኩ ዘንባባ ቅጠል ይዘን ያንን በልዩ መልኩ ሆሳዕና በሰማያት የሚለውን ምእመናን እያዘሙ በጥሩ ስሜት ነው የምናከብረው። የዘንባባ ዝንጣፍ የወራ ዝንጣፍ በመያዝ በመባረክ በውደት ወደ ቤተክርስቲያን በመግባት የቅዳሴ ክብር መሳተፍ የተባረከውን የዘንባባ ዝንጣፌ በቤታቸው ይዞ በመሄድ ለአንድ ዓመት ያቆዩታል። እስከ አንድ ዓመት የሚቆይ ባህል አለ እና ምንድን ነው? በገጠር የሚኖሩ ሰዎች የዘንባባ ዝንጣፍ ወስዶ በቤታቸው ያስቀምጣሉ። እንዲሁም ደግሞ በእርሻ ቦታም ያስቀምጣሉ። እግዚአብሔር ከመጥፎ ነገር እርሻ ቦታ እንድታደግ በማለት የዘንባባ በዓል የሚዙበት ዕለት የሆሳዕና በዓል ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ እንደመሆኑ መጠን ምዕመኑ የክርስቶስን ስቃይና መከራን ለማሰብ ለስግደት የሚዘጋጅበትም ዕለት ነው። የክርስቶስ የክብር መምጣቱ ወደ ሕማማት ጉዞ ላይ ወደ ሕማማት ሳምንት የሚመራን በመሆኑ ከዛ ጊዜ ደግሞ የክርስቶስ ላይ የተደረገውን ስቃዩን መከራውን በማሰብ ስግደቶች የሚጀመሩበት የእሱን ጌትነት በማወቅ ጉዞ ውስጥ የበለጠ እንድናውቅ ያን አይሁዳውያን እሱን እንደከዱት እኛ ደግሞ በማመን ያንን ለመካስ የምናደርገው ጉዞ ጅምር ነው የሚሆነው። የጌታችን የሱስ ክርስቶስ የምናቀርበው ክብር ነው እና ከሙሉ ልባችን ጌታ ሆይ ክብር፣ ጌታ ሆይ ከፍ በል እያልን ልናከብረው ይገባናል። እናም። እየተቀደሰ የተባረከ የ2017 ዓ.ም የሆሳዕና በዓል ለመላው ክርስቲያኖች እንዲሆንላቸው እመኛለሁ።